አምስት ስለ ቲቢ የተዛቡ አመለካከቶች፣ አንደኛ ቲቢ ሳምባን ብቻ ነው የሚጎዳው ወይም የሳምባ በሽታ ነው ብቻ ነው የሚሉ ሰዎች አሉ። ሁለተኛ የሳምባ ቲቢ በሁለት ሳምንት ውስጥ በመድኃኒት ሊታከም ይችላል የሚድናል ብሎ የሚያስቡ አሉ። ሶስተኛ ቲቢ ከቤተሰብ ሊዋረስ ይችላል ብሎ የሚሉ አሉ። አራተኛ በእርግማን እንዲተላለፍ በእርግማን ሊመጣ ይችላል ብሎ የሚያስቡ አሉ። አምስተኛ ኤምዲአር ቲቢ ወይም የተላመደ ቲቢ ህክምናው የለውም ብሎ የሚሉ ሰዎች አሉ። ሰላም ቤተሰቦች፣ ለማታውቁኝ ስሜ ዶክተር መስፍን እባላለሁ። ዛሬ ስለ ቲቢ እናወራለን። ሰብስክራይብ፣ ላይክ፣ ኮሜንት እንዳትረሱ። በ18ኛው በ19ኛው ሴንቸሪ ብዙ ሰዎች የሚያስቡት ቲቢ ከቤተሰብ ወደ ልጆች ይተላለፋል ብለው ነው። ልጅ ደግሞ ቲቢ የሚተላለፈው በመጥፎ አየር በመቶ ሽታ የተበከለ አየር ተላለፋል ብለው ነው። ትክክለኛ ምክንያቱ የታወቀው ወይም ደግሞ የማኮባክቴሪም ተበርክሎስ የሚባለው የተገኘው በ1882 በጉልጉና ካለንደር በሮበርት ኮች በሚባል ሰው ነው። የሳምባ ቲቢ ወይም ሳምባ ነቀርሳ የሚባለው የሚከሰተው በማኮባክቴሪም ተበርክሎስ በሚባል ባክቴሪያ ነው። ሌሎች የሰውነት ክፍሎችንም ያጥቃል ባክቴሪያ እነዚህም የጭንቅላት፣ ኩላሊት፣ የአንጀት ጤዎችን መገጣጠሚያ አካባቢዎችንም ያጠቃል። የመተላለፊያ መንገዶች በበሽታው ሰው የተያዘ በተለይ በሳምባ ቲቢ የተያዘ ሰው ሲያስነጥስ በኤርድሮፕሌት ባክቴሪያውን በሚይዙ የአየር ነጠብጠቦች አማካኝነት ነው። ተጋላጭ የሆኑ ሰዎች አሉ። በተለዩ መንገድ በተለይ ህጻናት ከአምስት ዓመት በታች የሆኑ ህጻናት ኤች አይቪ በደማቸው ኤች አይቪ ያሉ ሰዎች ሳምባ ቲቢ በሽተኛ ጋራ የሚኖሩ ሰዎች ሌሎችም አሉ ኬሞቴራፒ የሚወስዱ የስኳር ህመም ያለባቸው ሰዎች የቆየ ኩላሊት ህመም ችግር ያለባቸው ሰዎች የምልክቶቹን እንግዲህ ስናይ ሳል ከሁለትና ከዛ በላይ ሳምንት የቆየ ሳል ትኩሳት ይኖሯቸዋል ላበት ይኖራል የክብደት መቀነስ ሊኖር ይችላል ድካም ድካሜ ማለት ሊኖር ይችላል። ስለ ምርመራዎቹ ስናወራ ይህ ባክቴሪያ የሚገኘው እንግዲህ በአክታ በምርመራ ነው። በተለይ አሁን ፕልመሪ ተበርክሎስ ወይም የሳምባ ነቀርሳ በሚለው ህመም የሚገኘው በዚህ በጂን ኤክስፐርት የሚባለው ምርመራ ነው። በአሁኑ ሰዓት በዓለም ጤና ድርጅት የሚመክረው ምርመራ ነው። አንደኛ ጥቅሙ ባክቴሪያውን ሚስ አያደርግም ወይም ደግሞ እያለ የለም አይልም። ስለዚህ በቀላሉ ማግኘት ይቻላል ቲቢም ማለት ነው። ሌላው ደግሞ ድራግ ሬዚስታንስ ወይም ደግሞ መልቲ ድራግ ሬዚስታንስን ዲቴክት ያደርግልናል፣ ሪፋምቢሲን የሚባለውን። በሁለተኛ ደረጃ ኤፊቢ ይባላለ ማይክሮስኮፕ ምርመራ ነው እሱ። የላኛው ምርመራ በሌለበት አካባቢ ይህኛው ምርመራ ይደረጋል። ሌላ ጥቅሙ የዚህኛው ምንድን ነው? ሞኒተሪንግ ወይም ደግሞ ክትትል ለማድረግ ይጠቅማል። ምክንያቱም የሳምባ ነቀርሳ ከተገኘባቸው በኋላ በሁለተኛው፣ በሶስተኛው እና በአምስተኛው ወር የአክታ ምርመራ ይደረጋል። ቲቢው አለ የለም የሚለው ማለት ነው። እሱን ለማድረግ የኤፍቢ ማይክሮስኮፕ ምርመራ ወሳኝ ነው። ሌላው ኢሜጅ የራጅ ምርመራ ነው። አንደኛው ኤክስሬ ነው። እንግዲህ ብዙን ጊዜ የሚያግዝ ነው ለምርመራው፣ ግን ይሄ ነው ብሎ ለማለት አይችልም ግን ያግዛል። ባሉ ምልክቶች እና ባሉ ተጨማሪ ምርመራዎች በራጅ ብቻ ራሱ ህክምና የሚደረግበት ሁኔታዎች አሉ። ሌላው ሲቲ ስካን ሲቲ ስካን፣ ተጓዳኝ ነገሮች ካሉ ሲቲ ስካን ሊያስፈልግ ይችላል። ህክምናው በዋነኛ ደረጃ የኬሞቴራፒ ወይም ደግሞ ለስድስት ወር የሚሰጥ መድኃኒት ነው ዶክቶር አር ኤች ዜድ ኢ የሚባለው ነው በሁለተኛ አር ኤች የሚባል ለአራት ወር የሚወሰድ ነው። እንግዲህ መድኃኒቱ መቋረጥ የለበትም። ከተቋረጠ ለኤምዲአር ወይም ደግሞ መልቲ ድራግ ሬዚስተንስ ሊያጋልጥ ይችላል። ሌላው ደግሞ አመጋገብን ማስተካከል ያስፈልጋል። ፕሮቲን ዳይት፣ እንቁላል፣ ወተት የመሳሰሉ ምግቦችን መመገብ ያስፈልጋል። ሌላ ለዚህ ፓሪያዶክስን የምትባል መድኃኒት አለች በተለይ ምግብ እጥረት ላላቸው ሰዎች፣ ነፍሰ ጥሮችን እና እነዚህ ኩላሊት ችግር ያለባቸው ሰዎች ይችኛዋ መድኃኒት ልትጨመር ስላለች። እንደ ማንኛውም መድኃኒቶች የቲቢ መድኃኒቶች የጎንዮሽ ጉዳት አሉት። ሪፋምፒሲን የሚባለው ሽንት ቀይ ያደርጋል። ያም ሆኖ ግን መድኃኒቱ መቋረጥ የለበትም። መከላከያ መንገዶችን ስናወራ እንግዲህ አንደኛ በርና መስኮቶችን ክፍት ማድረግ ሲያስል ወይም ሲያስነጥስ በክርን መሸፈን። ቢያንስ ለሁለት ሳምንት መለየት። በተለይ በአክታ የተደረገ ምርመራ ከሆነ ከተገኘ ቲቢው ለሁለት ሳምንት አይሶሌት ማድረግ ያስፈልጋል፣ ወደ ቤተሰብ እንዳይተላለፍ። አራተኛ እድሜያቸው ከአምስት ዓመት በታች ለሆኑና በደማቸው ኤች አይ ቪ ያለባቸው ሰዎች ፕሮፊላክሲስ ወይም ደግሞ የመከላከያ መድኃኒት መውሰድ ይችላሉ። ያ ማለት አይሶናይድ የሚባል መድኃኒት ነው። ይህ መድኃኒት እንግዲህ እስከ ስድስት ወር ሊወሰድ ይችላል። ክርክር ለምትፈልጉ በቴሌግራም ማግኘት ትችላላችሁ። የቴሌግራም ሊንክ ከስር አስቀምጥላችኋለሁ። አዲስ ስለሆንኩ አበረታቱ።